ለሁኝ ዛሬ ግን የደረሰኝ ነገር እጅግ በጣም አስደንግጦኛል። እጅግ በጣም ከድንጋጤው በኋላ ደግሞ አበሳጭቶኛል ማለት ነው። ምንድነው የደረሰኝ ነገር? አቤልና እናቱ ተሰውረዋል። እሱም ብቻ አይደለም ልዑል ትዕግስትን ከወንድሞቿ ጋር ካገናኘ በኋላ የገባበት ጠፍቷል። ያው እንደተመለከታችሁት ዱካ ሾው ማለት ብሩኬ የወንድሙን ገዳይ ኢንተርቪው ሲያደርግ ነበር እና የመጨረሻ ዕለት በመጨረሻ ሰዓት ላይ መሳሪያ ተደቀኖበት እንደነበረ ሁላችንም የተመለከትነው ነገር ነው። ያ መሳሪያ ደግሞ ተተኩሷል። ስለዚህ ብሩኬም ችግር ውስጥ ነው ያለው ማለት ነው። እንግዲህ ንስር አይኔ ሁለትም መብረቅም ሁለት ቀን ሆኗቸዋል ከገቡ ወደ ቻናላቸው። የተፈጠሩት ነገሮች ሁሉ እንግዲህ ሁሉንም ተያይዘው እንዲጠፉ አድርጓቸዋል። ዛሬ ሶስተኛ ቀን ነው የሚሆነው። ሁለት ቀን አልገቡም። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክርትዮ ቻናል ተከታታዮች በያላችሁበት ሀገር፣ በያላችሁበት ቦታ እና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ ደህና ነኝ። እንግዲህ እነዚህ ልጆች ተያይዘው ከጠፉ ዛሬ ሶስተኛ ቀናቸው ነው ሊሆን የሚችለው ምናልባት ዛሬ ሊመጡ ይችላሉ። የጠፉበት ምክንያት ግን ምን እንደሆነ አልታወቀም። አምስቱም ዘላለምን ጨምሮ ስድስቱም ሁለት ቀናቸው ነው ከገቡ ወደ ቻናላቸው። እንግዲህ ዛሬ እኔ የሰማሁት ነገር እውነት ጆሮዬን ጭው አድርጎት በቃ ወገቤን ነው ለሁለት ክፍል ያደረገው። እውነት እንደተባለው ነገሩ ሆኖ ከሆነ ከባድ ነው። ግን ያው እችን ትላንትናን ና ከትላንትና ወዲያን የእነሱ ቻናል ተከታታዮች የሆንን ሁላችን ልክ 11 ሰዓት ሲሆን ጀምሮ ብቅ ጥልቅ እያልን ማን ገባ፣ ማናለ፣ ምን እያሉ ነው፣ ምን ተሰምቶ ይሆን፣ የት ደርሰው ይሆን፣ እንዴት ናቸው፣ ብሩክ ሽጉጥ አውጥቶ ነበር ተኮሰው ወይስ አልተኮሰውም ትግስትንም ደግሞ ከወንድሞቿ ጋር አገናኝቶ ወደ ቤት ሊወስዳት እያሰበ ነበረ። ልዑል እንዴት ሆነላቸው ይሁን? መብረቅስ፣ አሹስ እንዴት ሆነው ይሁን? ተሻለው አገገመ? እየበረታ ነው? ምን ሆነው ነው የጠፉት? ዩትዩብ ላይ ገብተን ስክሩል ወደ ላይ ወደ ታች፣ ወደ ላይ ወደ ታች፣ እንደገና ሰርች ማድረግ ነበልባል ነበልባል፣ ሁለተኛ ቀኑ ነው። ንስር አይን ልዑል ንስር አይን እሱም ሁለተኛ ቀኑ ነው። ብሩክ ብሩክም ሁለተኛ ቀኑ ነው። ዱካሾ መብረቅን ደግሞ እንደገና ሰርች ማድረግ መብረቅም ሁለተኛ ቀኑ ነው። ንስር አይን ሁለትም ሚኪ እሱም የለም ሁለተኛ ቀኑ ነው። ምን ሆነው ምን ተፈጥሮ ይሆን? እስቲ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም ኮመንት መስጫው ስር አስቀምጡልኝ። እንግዲህ በተደጋጋሚ መታችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አስታውሳችኋለሁ። አሁን ይሄንን በሰማችሁበት ሰዓት ላይኩንም ሰብስክራይቡንም አድርጉና ማድመጣችሁን እስቲ ቀጥሉ። ከዚህ በፊት እንደተናገርኩት የኔ ሰብስክራይበሮች ወይም ደግሞ የኔ ቤተሰብ የሆናችሁ በአብዛኛው በሚባል ሁኔታ ማለት ነው። በአብዛኛው በሚባል ሁኔታ ሰብስክራይብ አድርጋችሁ ግን የደውል ምልክት ያልነካችሁ ሰዎች ናችሁና እስቲ አሁን በዚህን ሰዓት ሂዱና እዛው ባላችሁበት ቦታ የደውል ምልክቷን ንኳትና ከሚመጡላችሁ አማራጮች ውስጥ የመጀመሪያውን ኦል የሚለውን ተጫኑት። ያን ጊዜ ቪዲዮ በለቀኩኝ ቁጥር ወደ እናንተ ፈጥኖ ይደርሳል ማለት ነው። ይህን ስለምታደርጉ አመሰግናለሁ። እንግዲህ ያው እነዚህ ልጆች ዛሬ ሶስተኛ ቀናቸው ነው። ማለት ትላንትና ሁለተኛ ቀናቸው አልገቡም፣ ሁለት ቀን የብዙዎቻችን ጭንቀቶች ናቸው፣ የብዙዎቻችን ሀሳቦች ናቸው፣ የብዙዎቻችን ስጋቶች ናቸው። እነሱን እንደዚህ ተያይዘው በጠፉ ቁጥር የምናስበው ነገር ብዙ ነው። ምን ሆነው ይሁን፣ ምን ገጥሟቸው ይሁን፣ አቤል ደህና ነው ምን አገኘው አቤልን? ልዑልሳ እንዴት ሆኖ ነው? ብሩኬስ ምን ገጠማቸው? አሹዳና ይሆን? እነ ሚኪ እንላለን ያው እነ መብረቅ ጋር እንሄዳለን። ብዙን በቃ እየገባን እየወጣን ያው ቅድም እንዳልኩት ከአስራ አንድ ሰዓት ጀምሮ እስከ ሶስት ሰዓት ድረስ የነሱን መምጣት ነው የምንመለከተው። አስር ጊዜ ስልካችንን ስናነሳ ስናስቀምጥ፣ ስናነሳ ስናስቀምጥ፣ እስቲ ከሌ ይሆን ወይ እያለን ይኖሪ ይሆን ወይ እያለን ወደዛ ስንል ወደዚህ ስንል አጠገባችን ያሉ ሰዎችን ስንጠይቅ ስንደዋወል፣ አልገቡም ሁለት ቀን ምን ነክቷቸው ምን አግኝቷቸው ይሆን? የብዙዎቻችን ስጋት ነው። በእርግጥ እነዚህ ልጆች ስራ ሲሰሩ በጣም ያለ እረፍት ነው የሚሰሩት፣ ሌትና ቀን አይሉም። ስራቸውን ሲሰሩ ሲናገሩ እንደምንሰማው ማለት ነው። አይምሯቸውም ስጋቸውም መንፈሳቸውም ሀሳባቸውም እረፍትን አያገኙም እና አንዳንድ ጊዜ ማረፍ አለባቸው። እነሱም ሰው ናቸው፣ ይደክማሉ። ስለዚህ ኃይላቸውን ለማበርታትና እንደገና በአዲስ ሪፍሬሽ አድርገው ለመምጣት የግድ እረፍት ያስፈልጋቸዋል። ከማረፍ አንጻር ከተመለከት ነውና ብዙ ጊዜ እንደዚህ ሲጠፉ ምናልባት እረፍት ላይ ሊሆኑ ይችላሉ ብለን ነው የምናስበውኛ። እንዲሁም ደግሞ ስራቸውን መገምገም አለባቸው። ከየት ተነስተው የት እንደደረሱ እንዴትና በምን አይነት ሁኔታ እየሰሩ እንዳሉ ስራዎቻቸውን መገምገምም ስለሚያስፈልጋቸው ለዛም ደግሞ ጊዜ ሊኖራቸው ለራሳቸው ጊዜ ሊሰጡ ያስፈልጋል። እንደገና ደግሞ እርስ በርሳቸው ደግሞ ሊገማገሙ ያስፈልጋቸዋል። እርስ በርሳቸው ሊገማገሙ፣ ሊተያዩና ሊፈታተሹ ውስጣቸውን ሊያጠሩ ይገባል። ስለዚህም ምክንያት እነዚህ እነዚህ ስራዎችን ለመስራት አንዳንድ ጊዜ የማይመጡበት ሁኔታ አለ ብለን ነው እኛ የምናስበው ምክንያቱም ተመልክተን እንደሆነ እነዚህ ልጆች የሚደርሱባቸው በጣም ብዙ ጉዳቶች በጣም ብዙ ስብራቶች የሚደርስባቸው አብረው ከሚሰሩት ከራሳቸው ሰዎች የተነሳ ደብል ኤጀንት ሆነው የሚሰሩ ሰራተኞች በመካከላቸው ስላሉ ነው። ብዙ ጉዳቶችን ሲያስተናግዱ የምናያቸው የዋሴ ሞት በእንደዚህ በደብል ኤጀንቶች አማካኝነት ነው። የአበበ መጥፋት በደብል ኤጀንቶች አማካኝነት ነው። የብሩኬ ወንድም ሞት እንዲሁ በእንደነዚህ አይነት ሰዎች ምክንያት ነው። የአሹም እንደዚህ መሆን በእንደዚህ አይነት ሁለት ቦታ ከነሱም ጋር ሆነው ከጠላቶቻቸውም ጋር ከሚሰሩ ሰዎች የተነሳ ነው እንግዲህ በጣም ብዙ ነገሮችን እያሳለፉ ያሉትና ግድ ነው ራሳቸውን ማየት፣ ራሳቸውን መገምገም እና ራሳቸውን ማጥራት አለባቸው። ስለዚህም ደግሞ ጊዜ ሊወስዱ ጊዜ ሊያሳልፉ ያስፈልጋልና፣ ምክንያቱም በጣም ብዙ ሊሰሩት የሚገባቸው ስራ አለ። ለደህንነታቸውም ከደህንነታቸው አንጻር የሚሰሩት ስራ በጣም ሪስክ የሆነ ስራ ነው። ማለት ነፍሳቸውን እጃቸው ላይ ጥለው ነው እነዚህ ልጆች ከወንጀለኞች ጋር አንገት ለአንገት ተናንቀው ስራቸውን እየሰሩ ያሉት። ስለዚህ ግድ ነው ራስን ማየት፣ ግድ ነው ስራን መገምገም፣ ግድ ነው በጣም ብዙ ነገሮች ነገሮችን መመልከትና ራስን አጥርቶ ውስጥን አጥርቶ ለስራ መነሳት ግድ ነው። መጥፋታቸው ምናልባት ከዚህ አንጻር ሊሆን ይችላል ብዬ እያለሁኝ እንደዚህ እያሰብኩኝ እያለሁኝ ዛሬ ግን የደረሰኝ ነገር እጅግ በጣም አስደንግጦኛል። እጅግ በጣም ከድንጋጤው በኋላ ደግሞ አበሳጭቶኛል ማለት ነው። ምንድን ነው የደረሰኝ ነገር? እንግዲህ አቤልና እናቱ ተሰውረዋል የሚል ነው። አቤልና እናቱ ተሰውረዋል። ልዑልም ደግሞ ትዕግስትን ከወንድሞቿ ጋር ካገናኘ በኋላ የገባበትን ማወቅ አልተቻለም። ብሩኬም የመጨረሻ ቀን ያየነው ጊዜ በወንድሙ ገዳይ ላይ ሽጉጥ ደቅኖ ነበርና ያን ጊዜ ቃታውን ስቦት ነበረ እና ከዚህ ከዚህ አንጻር ከነዚህ ሁኔታዎች የተነሳ ስራቸውን መተው ሊሰሩ አልቻሉ የሚለው ነገር ሰማሁ። ማመን አቃተኝ። በጣም ነው ውስጥ የደነገጠው። እጅግ በጣም ብሩኬ ቃታውን ሳበ፣ ልጁን ጎዳው ይሆን የሚለውን ነገር አልኩ። አቢልና እናቱ የት እንዴት ለምን እንደሱ ሊሆን ቻለ? ልዑልስ እንዴት ሊሰወር ቻለ? ምንድን ነው ምክንያቱ? ጥቂት ማሰብ ማውጣትና ማውራድ ጀመርኩኝ ማለት ነው። እሺ ይሄ እንደዚህ ሆኖ ከሆነ ሌሎቹስ ለምንድን ነው የሌሉት? ሌሎቹስ ለምን አልመጡም? ለምን የሆነ ነገር ለተመልካቾቻቸው ለምን የሆነ ነገር ሳይሉ ቀሩ? ከራሴ ጋር ስሟገት ሳወጣና ሳወርድ እስቲ ቆይ ዞላ ሳለ ብዬ ዞላ ቲዩብ ላይ ደግሞ ሄድኩኝና ሰርች አደረኩኝ ማለት ነው። ዞላ ቲዩብን ሰርች ሳረግ ዞላ ቲዩብም የለም እሱም አብረው ሁለት ቀን ሆኗቸዋል ከገቡ። ምንድን ነው ይሄ ነገር ብዬ ተቁነጠነጥኩ ማለት ነው። ይሄንን ነገር ሲነግሩኝ ጆሮዬ ነው ጭው ያለው። በቃ ከጥቂት ሰከንዶች ማውረጣትና ማውረድ በኋላ ግን ፕራንክ ነው የሚል ድምፅ ሰማሁ። በጣም ነው የተበሳጨሁት። የተበሳጨሁበት ምክንያት አንደኛ በጣም ደንግጫ አለው፣ ሁለተኛ ደግሞ በእንደዚህ አይነት ሁኔታ ፕራንክ ስላደረጉኝ እጅግ በጣም ተበሳጨሁኝ ማለት ነው እና እንደሰማችሁት አይደለም እንደሰማችሁት አይደለም የተባለው ነገር ሁሉ ፕራንክ ሊያደርጉኝ ብለው ጓደኞቼ እየሰሩኝ ስራ ነው። ግን ያው ሊሆን የሚችለው ሊሆን የሚችለው እኔ እንዳልኳችሁ ነው። ምንድነው ያልኳችሁ? እረፍት ማድረግ አለባቸው አንደኛው ነገር ሲሆን፣ ሁለተኛ ስራቸውን መገምገም አለባቸው። እንደገና ደግሞ እርስ በእርስ ደግሞ መገማገም ስላለባቸው ለዛ ጊዜ ስለሚያስፈልጋቸው ይሆናል የጠፉት የሚለው የኔ ትክክለኛ አመለካከቴ ነው እንጂ አቤልና እናቱ ጠፉ እንትናም እንደዚህ ሆነ የሚለው ነገር ጓደኞች የሰሩኝን ፕራንክ ለእናንተም ለሰራችሁ ፈልጌ ነው። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁኝ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ። ያው ግን ምናልባት እንደኔ የደነገጣችሁ ሰዎች ካላችሁ አደራችሁን እንዳትረግሙኝ። እና ግን ያው ማነው ዞላንም ጨምሮ ስድስቱም ቻናሎች እነዚህን ሁለት ቀን አልተከፈቱም አልገቡም፣ ምንም ያሉት ነገር የለም። ስድስቱም ቻናሎች ማለት ነው። እንግዲህ እነዚህን በጣም በተደጋጋሚ የምንከታተላቸው ሰዎች ስለሆኑ እንደገና ደግሞ ይሄኛው የእነ አቤል ይዘውት ያለው ኬዝ ራሱ በጣም ልብ አንጠልጣይ ስለሆነ ነው የኛም ቀን በቀን እንዴት ሆኑ ምን ገጠማቸው መኮንን ደረሰ እንዴት ተደረጉ ምናምን እያልን አስራ አንድ ሰዓት ጀምሮ ወደ ላይ ወደ ታች ስንል እናመሻለን ማለት ነው እንግዲህ የሚሆነው። ሁሉ መልካምን ነገር ይዘው እንደሚመጡልን ተስፋ አደርጋለሁ። በጣም ብዙ ጠቃሚ እነሱም የሰሩትን ለእኛም የሚጠቅም ነገር ይዘው ይመጣሉ ብዬ አስባለሁ። በእርግጥ መቼ እንደሚመጡ አላውቅም። ሁለት ቀን ግን እንዳልነበሩ እኔም ከእናንተ ጋር አስር ጊዜ ስልኬን ሳነሳ ሳስቀምጥ ሳነሳ ሳስቀምጥ፣ የት ሄደው ነው እያልኩ ስወጣ አስወርድ ባለውበት ጊዜ ላይ ነው መተው ፕራንክ ያደረጉኝ። ነገሩ እንደዚህ ነው።